ኢትዮጵያዊ አይደለም። ሰላም ሰላም ሰላም፣ የሀገሬ መዝናኛ የቶች ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ ቀስ ብዬ ነው የማወራቸው እና እስኪ ጓደኛዬን ፍራንክ ላድርጋት። እኔ በቃ ማለት ያው ጓደኛ እንያዝ እንያዝ እስከ መቼ ድረስ ነው ስደት? በቃን አገራችን ገብተን ሄደን እናውለድ ትለኛለች። ሁሌ ነው በቃ ይሄ ስልክ ደወል ማለት በቃ ሁሌ ወሬ ነው። ግን የሚታመን ወንድ ጠፋ። ከትዳር አዳር የሚመኝ ብቻ ነው ያለ። ኢትዮጵያ ወንድ ተበላሽተዋል። ትዳር ድሮ ቀረበናት፣ አባታችን በቃ ይሄ ነው ወሬያችን። ሌላ ወሬ የለም እና እኔ በቃ ኢትዮጵያ ወንድ በቃ የሚታመን ስለጠፋ ፓኪስታን የማወራው ነበረኝ ከሱ ጋር ፍቅር ጀምሬያለሁ ብዬ ፕራንክ ላረጋት ነው። እስኪ ምን እንደምትል ምንድነው ድምጽሽ ቀዝቅዟል? አንቺ በቃ ሁሌ ተኝተሽ መሆን አለበት። ምግብ ግን እርቦኛል እና ምግብ ሰርተሽ አምጪልኝ። ባልሆነ ይሄ ድምጽ እና ተደበልቻለሁ። ሌላ ምን አለው? ከበላሁ ማለት ድጋሜ፣ አዲስ ነገር አለ የነበረው ምን ነው? ኦ እንዴት ነሽ? ምን አዲስ ነገር አለ የነበረው? ምን ያረጀ ነው። አንቺም በቃ ድምፅሽ ሁሌ እንደተኛ ነው። ሁሌ እንደተኛ ነው የደላው ሙቅያኝ ካለ ለላ ያገሬ ሰው። ስሚ የሆነ ነገር ላማክርሽ ነው ግን የደወልኩልሽ። እህ አማከረ አሁን ምንድን ነው የምትርቂው ታዲያ? ከጎንሽ በሆነ ሩጥሽ እንደርሽ ነው የተሰማኝ። እግዚኦ እና ነይ ነይ ተጋበያ፣ ምንድነው የምትሸሽው? ያረ ቢጆሬ ላይ አይ አይመስልም፣ ትተሽ የሄድሽው የሮጥሽ ነው የሚመስለው። ስሚ እኔ ስልችት ብሎኛል፣ ደክሞኛል። እና ያላወራሁሽ ነገር አለ። ያው መቼም አንቺ ትረጂኛለሽ ብዬ ነው። ከሆነ ሰው ጋር እያወራሁ ነበር፣ አትይም በቃ ነገሮች ጥሩ እየሄዱ አይደለም እና የሆነ በቃ የሆነ ነገር ተፈጠረ፣ የሆነ ነገር ሀፕን አረገ። እና ይገርምሻል ቤንች አስቀመጥኩት ነበረ እና አሁን በቃ ወደ ሱ ላዘነብን ነው። ምን ትመክሪኛለሽ ግን? ኢትዮጵያዊ አይደለም ዋ፣ ፈረንጅ ምንም አያስቅም። እውነቱን ተናገሪ በጌታ

ክፉ ናቸው። ቆሻሻቸው እኮ ነው የሚያሸታቸው እንጂ ሌላ አይደለም። ክፉዎች ናቸው። ደግሞ አሮ አክሽን እሱ ወድጀዋለ። ቤተሰቦች ተናዳ ጆሮ ላይ ዘጋችብኝ። እንግዲህ ምንም ማድረግ አልችልም። ደውዬ እንግዲህ ፕራንክ እንደሆነ እነግራታለሁ ቪዲዮውንም ታየዋለች እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። በጣም በጣም በጣም ግን ፈታ ፈታ ነው ያልኩት፣ ፈታ ነው ያልኩት ማለት ነው። እንዴ እናንተም ፈጣን እንዳላችሁ ተስፋ አደርጋለሁ። ሼር ሰብስክራይብ በማድረግ አበረታችሁ ተረፈ፣ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም